ኢትዮጵያ ውስጥ በሶሻል ሚዲያ ኢንፍሉዌንስ በማድረግ በቀጥታ የሚከፈል ገንዘብ የለም። ዩቲዩብም ኢትዮጵያ በሚታይ ኢትዮጵያ ውስጥ በሚታይ ቪው አይከፍልም። ፌስቡክም ኢትዮጵያ ውስጥ ላለ ፎሎወር አይከፍልም። ቲክቶክም ኢትዮጵያ ውስጥ ቪዲዮ ስለሰራህና ስለታየ አይከፍልም። ስለዚህ ሶሻል ሚዲያ ላይ ኢንፍሉዌንስ ማድረግ ጥቅሙ ምንድን ነው ያለ እንደሆነ ሶሻል ሚዲያ ላይ ያለን እውቅና ተጠቅመን ምርትና አገልግሎታችን ለመሸጥ ነው፣ አለቀ። ኢንዳይሬክትሊ ነው የሚገኘው። ፌስቡክ ላይ ፎሎወር ካለ ፌስቡክ ላይ ላለው ፎሎወር ምርትን መሸጥ፣ ቲክቶክ ላይ ላለው ፎሎወር ከሆነ ቲክቶክ ላይ ላለው ፎሎወር ምርትን መሸጥ። ማስታወቂያ መስራትም ሊሆን ይችላል ምርቱ፣ ምክንያቱም ያ ማስታወቂያ መስራት አገልግሎት ስለሆነ ማለት ነው። ወይም ደግሞ አንተ ያመረትከውን ፈርኒቸር መሸጥ ሊሆን ይችላል። ስለዚህ ፎከስ ማድረግ ያለብን ሶሻል ሚዲያ ላይ ኢንፍሉዌንስን ፈጥር ሁለት ነገሮች አሉ። አንደኛው ማን ነው የሚከተለኝ? ለምሳሌ እኔ ፈርኒቸር የሚሸጥ ከሆነ ፈርኒቸር ለመግዛት ያልደረሱ ከሀያ አመት በታች የሆኑ ልጆች ከሆነ እኔን የሚከተሉኝ ዝም ዬ በከንቱ ነው የሚጮው ማለት ነው። ሁለተኛው ደግሞ ምንድን ነው እያስተዋወቅ ያለሁት አንድ ወዳጅ በቀርቦ ምናለኝ የሆነ ፖስተር ሰራውለትና ፖስተሩን ቲክቶክ ላይ የለጥፈው ነበርና እና ለምንድን ነው ፖስተር የማትለጥፈው ስለው፣ ፖስተሩ አይታይም ቪው እያገኝ አይደለም ማለት። እና ምንድው እየታየለት ያለው እዚህ መንገድ ላይ እየተጓዘ የሚለቀው ምን? ሁለተኛው ፖይንት መሆን ያለበት ምንድን ነው እየታየልኝ ያለው ነው። ምንድን ነው እያሳየውት ያለውት እኔ ፈርኒቸር የምሸጥ ከሆነ አስር ሰው የሚየው አምስት ሰው የሚየው ፈርኒቸሩን ነው ማስታወቂያ ያለበት ፈርኒቸር የመሸጥ ከሆነ መንገድ ላይ የሮጥኩ ሰው ቢያይልኝ ምን ይጠቅመኛል? እኔ አላማ ፈርኒቸር መሸጥ ነው። መንገድ ላይ ብሮጥ ጠቅሙ ምንድን ነው? ወይም የሆነ ሪሴንት የሆነ ቀልድ ሪያክሽን ብሰራ ምን ይሰራልኝ? ፈርኒቸሩን ይዤ ፈርኒቸሩን እያስተዋወቅ ከሆነ ወይም ደግሞ ቀልዱን ቀልድ ይዤ ፈርኒቸሩን የማስተዋወቅ ከሆነ ሶ ፕሊዝ ኢንፍሉንስ ስታደርጉ አንደኛ ቁጥሩ ላይ ፎከስ አታደርጉ። ዋናው እናንተን የሚከተላችሁ ሰው ማንነት ነው። ምርታችሁን ይገዛችኋል ወይስ አይገዛችሁም? እኔ ፌስቡክ ላይ 220 ሰው ተከታያለ፣ ቲክቶክ ላይ 20 ሰው ተከታያለ። ግን ከብዛታቸው አንጻር ስታዩት በጣም የተወሰኑ በጣም የተወሰነ ቁጥር ነው እኔ ጋር ግዥ የሚፈጽሙት ወይም እኔን ግራፊክ ዲዛይን የሚያሰሩ ማለት ነው። ለምንድን ነው እኔ ቀድሜ ግንዛቤ ኑሮኝ አይደለም ይህን ፎሎወር የገነባሁት። ይህን ፎሎወር የገነባሁት ምርቴን እያስተዋወቅኩ አይደለም። ግልጽ ነው አይደል? ሰው አንደኛ፣ ማን የሚመለከተኝ የኔን ምርት ይገዛኛል ወይ? አንደኛ ጥያቄ መጠየቅ ያለባቸው ኢንፍሉንስ ታሩ። ሁለተኛ፣ እየታየልኛሉ ምርቴ ነው ወይ? ምርታችሁ ካልሆነ መቶች ሰው ቢያችሁ ምን ይሰራላቸዋል? ምን ይሰራላቸዋል? ለምሳሌ የሆነ ፈረስ እየጋለባቸው ታያችሁ፣ ቫይራል ወጣችሁ። ማስታወቂያ ለመስራት ለምን? ካልሆነ ፈርኒቸራችሁን አላስተዋወቃችሁ? ስለ ፈርኒቸር ከሆነ የምንኖረው ማለት ነው።